ጤና ይስጥልን እንደምን ቆይታችሁ ይሆናል? የዕለቱን መረጃዎች በሰበር ዜና እንጀምራለን። ከወደ ምስራቅ ሸዋ የተሰማ እጅግ አሳዛኝ የሆነ ዜና ነው ያለው። እሱን እናቀርብላችሁ እና በመቀጠል ሌሎች ዋና ዋና የሚባሉ በሰሞኑ የተላለፉ መረጃዎች ናቸው የሚቀርቡላችሁ። እስከ መጨረሻው እንድትከታተሉን ከሪያሊቲ ሚዲያ ግብዣችንን እናቀርባለን። ሰብስክራይብ ላይክ ሼር በማድረግ የማበረታቻ ድጋፋችሁን እንድትቀጥሉ በዚህ አጋጣሚ እንጠይቃለን። ይህ ሪያሊቲ ሚዲያ ነው። በአረርቲ ከተማ አረርቲ ማርያም ቤተክርስቲያን ዓመታዊ የቅድስት ድንግል ማርያም ክብረ በዓል ላይ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሽንግ ስራ የተረበረበው እንጨት ተደርምሶ በርካታ ምዕመናን ላይ የሞትና የአካል ጉዳት መድረሱ ይታወቃል።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 ሀዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናትና የከተማዋ ምእመናንን ብቻ ሳይሆን የመላው ኦርቶዶክሳውያን ሀዘን ነው ሲሉ ብፁ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ሀዘናቸውን ገልጸዋል። የሰሜን ሸዋ ሀገረ ስብከት ሊቀጳጳስ ብጹ ብፁ አቡነ ቀሌምንጦስ በአረርቲ ደብረገነት ቅድስት ማርያም ርብራብ እንጨት ተደርምሶ ህይወታቸውን ባጡ ምዕመናን የተሰማቸውን ጥልቅ ሀዘን ገልጸዋል። የቤተ ክርስቲያኑ ግንባታ ተጠናቆ ምርቃቱን በጉጉት እየጠበቅን ባለንበት ይህ አስከፊ ሀዘን በመከሰቱ ጥልቅ ሀዘን ተሰምቶናል ብለዋል። ሀዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናትና የከተማዋ ምዕመናን ብቻ ሳይሆን የመላ ኦርቶዶክሳውያን ሀዘን ነው፣ በደረሰው ጉዳትም ልባችን ተሰብሯል ያሉት ብፁዕነታቸው፣ ለካህናቱና ለህዝበ ክርስቲያኑ መጽናናትን ተመኝተዋል። በአደጋው ህይወታቸውን ያጡ ወገኖቻችን የቅዱሳን አምላክ ነፍሳቸውን በደጋጎቹ ቅዱሳን አባቶቻችን አጠገብ ያሳርፍልን፣ ጉዳት ደርሶባቸው በጤና ሆስፒታል በህክምና ለሚገኙ ወገኖቻችን ፈጣሪ በምሕረቱ እንዲጎበኛቸው እንጸልያለን ብለዋል ሲል የቤተ ክርስቲያኒቱ የቴሌቪዥን ጣቢያ ዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ኢትዮጵያ ለውጭ ኢንቨስትመንት ፈታኝ ሀገር ናት አለ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሰሞኑን ባወጣው መረጃ የኢትዮጵያ የኢንቨስትመንት ሁኔታ ለአሜሪካ እና ለሌሎች የውጭ ኩባንያዎች ፈታኝ ነው ሲል አስታውቋል። የኢትዮጵያ መንግስት የከተሞች መንገድና የወንዝ ዳርቻ ወይም የኮሪደር ልማት የባለሀብቶችን የመዋለን ዋይ ፈሰስ የማድረግ ፍላጎት ገድቧል ሲል ነው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በሪፖርቱ ያመለከተው። ዘገባው የውጭ ሶታዎችን ጨምሮ በአስር ሺዎች የሚቆጠሩ ነዋሪዎችና የንግድ ድርጅቶች ንብረታቸው ያለ በቂ ማስጠንቀቂያ መፍረሱን ተከትሎ እዚህ ድምዳሜ ላይ መድረሱን ይጠቅሳል። ግጭት በሚካሄድባቸው አማራና ኦሮሚያ ክልሎች የመንቀሳቀስ ሁኔታ ገደብ መኖሩን የጠቀሰው ይህ ሪፖርት ባለስልጣናት ወይም ታጣቂ ቡድኖች በተደጋጋሚ የግል ንብረቶችን እንደሚነጥቁ የንብረት ባለቤትነት መብቶች በቂ ጥበቃ እያገኙ እንዳልሆነ ጭምር አመላካቾችን ጠቅሷል። የፖለቲካ ኢኮኖሚ ተንታኙ አቶ ሾ አፈራው ሽታሁን በሰጡት አስተያየት የመጀመሪያው የሰላም ጠቋሚ የሰላም እና ጸጥታ ነው። ሁለተኛው ደግሞ ግልጽነትና ተጠያቂነት። ለምሳሌ አንድ ምርት ወይም አገልግሎት ከአንድ አካባቢ ወደ ሌላ አካባቢ ሲንቀሳቀስ ምን ያህል ዋስትና አለው የሚለው ነገር ይታያል። ዋስትና ብቻም ሳይሆን ለዚያን ለንብረትህ ሕጋዊ ጥበቃ የሚያደርግ የመንግስት አሰራር ስርዓት ጥብቀቱ ምን ያህል ነው የሚለውም ይጠናል ማለታቸውን የጀርመን ድምፅ ሬዲዮ ጣቢያ ዘግቧል። 2018 ዓመተ ምህረት የመስቀል በዓል ጋር በተገናኘ ወንጀል እንዳልተፈጸመ ይሁን እንጂ በዋዜማና የበዓሉ ዕለት በትራፊክ አደጋ ሶስት ሰዎች እንደሞቱ የአዲስ አበባ ፖሊስ ኮሚሽን ገልጸዋል። የኮሚሽኑ የህዝብ ግንኙነትና የኮሚኒኬሽን ሃላፊ ኮማንደር ማርቆስ ታደሰ መስከረም 16 ቀን 2018 በኮልፍ የቀራኒዮ ክፍለ ከተማ ወረዳ 10 ላይ 18 ማዞሪያ በሚባል ቦታ ከቀኑ ዘጠኝ ሰዓት በደረሰ የትራፊክ አደጋ አለ ሲሉ ገልጸዋል። በዚህም የእቃ ማንሻ ፎርክሊፍት ከሎቤድ ጋር ተጋጭቶ የ20 ዓመት የፎርክሊፍቱ ረዳት ህይወቱ አልፏል። ይህ በቀን 16 የደረሰ የትራፊክ አደጋ ነው ብለዋል። የመስቀል ባለት ወይም በቀን 17 ሁለት የሞት አደጋዎች ተከስተዋል ሲሉም አክለዋል። አንደኛው በልደታ ክፍለ ከተማ ከፍተኛ ፍርድ ቤት አካባቢ ማታ አንድ ሰዓት የደረሰ አደጋ መሆኑን ተናግረው ከሜክሲኮ ወደ ሳር ቤት ይጓዝ የነበረ ተሽከርካሪ መንገድ ሲያቋርጡ የነበሩ የ72 ዓመት አረጋዊ ገጭቷቸው ህይወታቸው አልፏል ነው ያሉት። ሁለተኛው የካ ክፍለ ከተማ ጉራራ ኪዳነ ምሕረት የሚባል ቦታ ንጋት 12 ሰዓት ላይ የደረሰ አደጋ መሆኑን አስረድተው ተሽከርካሪው ቆሟል፣ ግን በሚነሳበት ወቅት ማርሽ ላይ ሲሆን ዘሎ መንገድ ሲያቋርጡ የነበሩ የሃምሳ ሁለት ዓመት ዕድሜ ያላቸውን እናት ገጭቷቸው ህይወታቸው አልፏል ብለዋል። ሰሞኑን በዓሉን በተመለከተ መግለጫ ካወጣችሁ በኋላ በዓሉ ገና እየተከበረ እንደነበር ይታወቃል። ከመግለጫው በኋላ የነበረው አጠቃላይ የወንጀል ሁኔታ ምን ይመስላል በሚል ለኮማንደር ማርቆስ ታደሰ ጥያቄ ቀርቦላቸው ነበር። እሳቸውም በዓሉ በሰላም ነው የተጠናቀቀው፣ ከ2300 በላይ በሆኑ የደመራ ቦታዎች ላይ ነው ጥበቃ የተደረገው የመስቀል አደባባዩን ጨምሮ ሲሉ መልሰዋል። ከ250 በላይ የሚሆኑ አብያተ ክርስቲያናትም የተደመሩ ደመራዎች በሰላም ነው ተደምረው የተጠናቀቁት። በቀጥታ ከበዓሉ ጋር የተገናኘ ወንጀል የተፈጸመበት በዓል አይደለም ሲሉም ለቲክቫህ ኢትዮጵያ ገልጸዋል። የእመቤታችንን ስዕል አድኖ ይዘው ወደ መስቀል አደባባይ ሊገቡ የነበሩ ሰዎች ታግደዋል የሚል መረጃ በማህበራዊ ሚዲያ ሲሰራጭ የነበር እውነት ነው? የፖሊስ ምላሽ ምንድን ነው? በማለት ለተጠየቁት ኮማንደሩ ሲመልሱ ይሄ መረጃ የለኝም ብለዋል። ውጭ ሀገር ዜናዎች ስናልፍ፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዶሃ ለተፈጸመው ጥቃት ኳታርን ይቅርታ ጠየቁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወሩ መጀመሪያ በኳታር ዶሃ የሐማስ መሪዎች ላይ ያነጣጠረውን እና ዓለም አቀፍ ንቀፌታ ያስከትለውን የእስራኤል ጥቃት ተከትሎ አንድ የኳታር ዜጋ በመገደሉ ኳታርን በይፋ ይቅርታ ጠይቀዋል። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ የአሜሪካ ፕሬዚዳንት ዶናልድ ትራምፕ እና ኔታንያሁ በዋይት ሃውስ በተገናኙበት ወቅት በጋራ ባደረጉት ጥሪ ይቅርታውን መቀበላቸው ተገልጿል። ኔታንያሁ መጀመሪያ እርምጃ የሐማስ አመራሮችን ኢላማ ባደረገው በእስራኤል ጥቃት ሳቢያ ሆን ብሎ ባልታሰበ መንገድ አንድ የኳታር ወታደር በመገደሉ በጥልቅ እንደተጸጸቱ መግለጻቸውን ዋይት ሃውስ ባወጣው መግለጫ አመልክቷል። በተጨማሪም ሐማስን ኢላማ በማድረግ የኳታርን ሉዓላዊነት በመጣሳቸው ይቅርታ ጠይቀው እስራኤል ወደፊት እንዲህ ያለ ጥቃት ዳግም እንደማትፈጽም ማረጋገጣቸውን አልጀዚራ ዘግቧል። እስራኤል ጳጉሜ 4 ቀን 2017 ዓ.ም ተመረተ በዶሃ እየተካሄደ ባለ የተኩስ አቁም ድርድር ወቅት በሐማስ መሪዎች ላይ ባደረሰችው ጥቃት ቢያንስ አምስት ዝቅተኛ የሐማስ አባላትና አንድ የኳታር ወታደር መግደሏን ዘገባው አስታውሷል። የሕክምና ምርመራ ሂደትን የሚያቀላጥፍ የኤአይ ስርዓት በለጸገ። በማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ የሕክምና ምርመራ ሂደትን የሚያቀላጥፍ የአርትፊሻል ኢንቴሊጀንስ ስርዓት መበልጸጉ ተዘግበዋል። ስርዓቱ መልቲሴቪንግ የሚባል ሲሆን በተለይ እንደ ኤምአርአይ እና ኤክስሬይ ያሉ ምስላዊ የምርመራ ውጤቶችን በመረዳት ውጤቱን ባጠረ ጊዜ ይገልጻል። የህክምና ባለሙያዎች የበሽታ አዝማሚያ አለበት ያሉት የምስል ክፍል ላይ ምልክት አድርገው ለስርዓቱ ይሰጡታል። ስርዓቱም የህክምና ባለሙያዎቹ የሚሰጡትን ፍንጭ በመጠቀም የታካሚዎቹን የምርመራ ውጤት የልየታና ትንተና ስራዎች መስራት እንደሚችል ተገልጿል። ኢንስቲትዩቱ በድረገጹ ባወጣው መረጃ ስርዓቱ የህክምና ውስጥ የሚኖረውን የስራ ጫና ከማቅለል ባሻገር ለምርምር ስራዎች ግብዓት የሚሆኑ ዳታዎችን ለማሰባሰብ ያግዛል ስርዓቱ ድጋሚ ማሰልጠን ሳይፈልግ ከሚያገኛቸው ዳታዎች ራሱን ማሰልጠን መቻሉ እንዲሁም ከፍተኛ የማስላት አቅም ያላቸው ቁሶች አለመፈለጉ መገለጫዎቹ ናቸው። ሉፍታንዛ አራት ሺህ ሰራተኞቹን ለማባረር አቅደዋል። በዲጂታላይዜሽን እና ኤአይ አሰራር የቅልጥፍናን አመጣለሁ ብሏል። አለም አቀፍ የአቪዬሽን ግሩፕ የሆነው የጀርመኑ ሉፍታንዛ ሺህ ከሚሆነው የሰራተኛ ኃይሉ ውስጥ 4000 ገደማ ሰራተኞች ሊቀንስ ማቀዱን አስታውቋል። አየር መንገዱ እዚህ ውሳኔ ላይ የደረሰው የ2024 የሰራተኞች አድማን የወጪ መጨመርና የአውሮፕላን ትዕዛዞች መዘግየትን ተከትሎ ገቢው በ በሃያ በመቶ መቀነሱን ተከትሎ መሆኑ ተጠቁሟል። ኩዌት ታይምስ እንደዘገበው ቅነሳው በጀርመን አስተዳደራዊ ሚናዎች ላይ ያተኮረ ሲሆን በፈረንጆቹ 2028 እና 2030 ባሉ የሶስት ዓመታት ጊዜያት 300 ሚሊዮን ዶላር ለማዳን ያለመ ነው ተብሏል። የዩሮ ዊንግስ፣ የኦስትሪያ፣ የስዊስ እና የብራስልስ አየር መንገዶች ባለቤት የሆነው ሉፍታንዛ ዲጂታላይዜሽን እና አርቲፊሻል አስተውሎት ወይም ኤአይ የአሰራር ቅልጥፍናን እውን ያደርጋሉ ብለዋል። በሰጠው መግለጫ የሰራተኛ ማህበራት አየር መንገዱ ሊያደርግ ያቀደውን የሰራተኞች ቅነሳ አጥብቀው እንደሚታገሉ አሳውቀዋል። በሱዳን ሁሉም ግዛቶች የኮሌራ በሽታ መስፋፋቱ ተነገረ። በሱዳን የተቀሰቀሰው የኮሌራ በሽታ በሁሉም ግዛቶች መስፋፋቱ ሲገለጽ የቀጠለው የዘናብ ወቅት ደግሞ የበሽታው ስርጭት ከዚህም እንዳይጨምረው ተሰግቷል። የዓለም ጤና ድርጅት የሱዳን ተልዕኮ መሪ ሺብሌ ሳባኒ ኮሌራ ሱዳን ባሏት ሁሉም 18 ግዛቶች መስፋፋቱን እና በ133 አካባቢዎች መስፋፋቱን ገልጸዋል። በሽታው በሐምሌ ወር 2024 ሪፖርት ከተደረገበት ጊዜ አንስቶ ከ105000 በላይ ሰዎች በሱዳን መያዛቸውን እና ከሁለት ሺህ ስድስት መቶ በላይ ሰዎች መሞታቸውም ተነግረዋል። ሳህባኒ በበሽታው የሚያዙ ሰዎች ቁጥር በአንዳንድ ቦታዎች መቀነሱን አንስተው ሰዎች በተፈናቀሉባቸው አካባቢዎች ግን በሽታው ከዝናብ ጋር ተያይዞ የሚያዙ አዳዲስ ሰዎች እየጨመሩ ነው ብለዋል። የውሃና ኤሌክትሪክ መሰረተ ልማቶች ከመውደማቸው በተጨማሪ 80 በመቶ የሚሆኑት የጤና ተቋማት በጦርነቱ መውደማቸው ትልቅ ችግር ሆኗል። ሲባል ሰዎች የምግብና የሕክምና ድጋፍ እያገኙ አይደለም ተብሏል። በሽታው ከሱዳን በተጨማሪ የሱዳን ስደተኞች በሚገኙባት የቻድ የስደተኞች ጣቢያም ተከስቶ የሰዎችን ሕይወት ቀጥፏል። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ለኮሌራ በሽታው የ50 ሚሊዮን ዶላር ድጋፍ ያስፈልጋል ቢልም የተገኘው ድጋፍ 16 በመቶ ብቻ ነው።